በጣም እሚሰጠው የነበረው እኮ ሚኪ እኮ በጣም ነው የሚሰራ የነበረው እኮ ገባች አይደለ? በጣም ጠዋት ጣ አንበሳ ልበረ ጂጂ ነፍራ በጣም ብዙ ጊፍት ደስ ጣት በጣም ነው ደስ የሚል። እራሱ በቃ ጠዋት እሱ አለ

ሚኪን በአካል አውቀዋለሁ። ገብቶሻል? የምናደረገ መሰለች ቲክቶክ በጣም ረጅም ሰዓት እጫ ቦታ ነግረው ነበር ትራክ ይዤ ሰውጣ ለስድስት ሰዓት ለሰባት ሰዓት እግዚአብሔርን ማነው ትራኩን እስካቆሙ ድረስ ሚኪ እየተጫወተ በእውነት ነው የምላችሁ። ግን ሚኪ ምንድን ነው ያደረገው መሰለሽ? ያገኛትን ነገር በአግባቡ የተጠቀማት ለምን ሚኪ የኢትዮጵያ በደንብ ተገናኝተናል፣ ተናል ከአንድ ሁለት ሶስት የተገናኝተናል። አይጠጣም፣ ምንም አይነት ሶስ የለበትም። ያገኘውን ገንዘብ በቃ የሚገባው ቦታ ላይ ነው ያዋለው። ገብቶሻል? ይክክል። ለዛ ነው የተለወጠው ይሄ ልጅ። ብዙዎች ግን በዚህ በልጅ መለወጥ ይገርማቸው። ምክንያቱም ይሄ ልጅ አንድ ብርጭቆ ቢራ የማያነሳ ልጅ፣ ባይለወጥ በጣም ይገርም ነበር። እና ያን ግንዛቤ ውስጥ መክተት ብቻ ነው። እሱ ብቻ አይደለም። እሱ ከእሱ ጋር የሚጫወቱ ሴቶች እራሱ እኮ አሉ አይደል እንዴ? ዛሬ ላይ ለምን ወጥተው አይመሰክሩም? ከአንተ ጋር የሚጫወቱ የነበሩ የራሳቸው ቢዝነስ የከፈቱ ብዙ አሉ እኮ፣ ጸጉር ቤት የከፈቱ ምናምን አይደል እንደ ሚኪዬ፣ ብዙ አሉ በጣም አሁን እኮ ተሸሸጉ እኮ ሁሉም። እኮ ዙዛን በችግር ይሰማ ያውጣል በሁነት ነው እንጂ እኛ እናጣለን። ሚኪ ገና ከመምጣት ከትንሽነቷ ከዛች መኪና ታስታውሳታለህ? ያቺ መኪና ሰ አመስግነ ዮኒ ዮኒ ፎቶ ተለጥፏል እኮ ዮኒ ይ ተለጥፏል። ዋይፋይ ይማራሳው ያንተ ባለውለታው። እዛ አትፍረጅባቸው። ይኸውልሽ አሁን ይኸውልሽ እነዚህ አሁንም የሚያወሩት ሰዎች አሁን ነው የመጡት

አሁን ልትመጭ ደግሞ እች ከየት መጣች ነው የምልሽ። ምክንያቱ በዛ ነበሩ እና ለዛ አይደል እንደ እችት ሌባዋ ብያሉኝ ጂጂዬ። ያኔ እንደ አንድ ሺህ ሰው በአንዴ ቤቴ ገብቶ አልኩሽ ሞለጩኝ እኮ ነው የምልሽ እንደጉድ። እቹት ከሚኪ ጋር ምሰራ የነበረች እያሉ ከዛ ረን ያደለውን ብዬ ቪዲዮ ሰራው እኮ ሚኪ ወጥቼ እንዴ

ሌላው የአውራ ለምን ሲፈል አንድ ሳምንት ነው የእውነት እንኳን ብትዘርፍ ልንገር አደለም ከአንድ ሳምንት በላይ አያውሩ እውነቱን አያውቁትም ከዚህ ላይ አያልፍም ይሄ ወሬ ምንም እንዳይሰማ ሚኪ አንተ ዋና ገባ በእንደዚህ አይነት ነገር የተሳተፍክ ብትኖር እንዲ አጣጡ ምናባቸ አገባችሁትን ነበር ግን እንዳልሆንክ እኮ ማንም ሰው አይቶ መፍረድ ከአነጋገር ከመደንገጥ አንተ ብቻ አደለም ይሄውላ ህዝብ ስትዘርፍ እኛ ደግሞ እኮ የመጀመሪያው እጅ እኮ ደግሞ ለዘረፎ እኔ ራሱ ሀብታም ሆኖ ነበር እየተፈታው ቀጥዬ ቢሆን ነው፣ እኛ ነበር ነው የመጀመሪያው። በዛው ቀጥዬ ቢሆን ኑሮ አሁን አንተ ይኸውልህ፣ አንተ ተሳሳትኩ የምትለው ቦታ ምንድን ነው ወድጅ? አንተ እኔ እዚህ ጋር ተሳስቻለሁ አላስተዋልኩ የምትለው ቦታ ምንድን ነው ወድጅ? አሁን በጣም ተሳሳሪ የሚቆጨኝ ጉዳዩን በቃ ዝም ብዬ የነገረችኝን የላከችኝልኝ ነገር አምኜ እርግጠኛ ሆኝ ሰዎችን እነዚህ ቲክቶክ ላይ የሰራሁትን ማስታወቂያ እርግጠኛ ሹር መሆን ነው። በቃ በህይወቴ እንደዚህ ጅል የሆንኩበት የለም። ወይ መጥቶ ማለት ነው ሚኪ አድቨርታይዝ፣ እውነት እኮ አድቨርታይዝ እኮ እውነት አይደለም። አድቨርታይዝ ማለት ሚኒንጉ ራሱ ሆን ትዚህ ላህል እዚህ ሀገር ራሱ ክርክር የተነሳበት ምክንያቱም የምትሸጡት ፕሮዳክት አድቨርታይዙ ላይ እንዳለ አደለም ሲባል የአድቨርታይዝ ሚኒንጉን ተናግሯል። ህግም ራሱ አድቨርታይዝ ማለት ይሁልህ ትክክለኛ ኦሪጂናል የሆነውን ነገር ፕሮዳክቱን አንተ ላይ እንደሚሰራው ሌላው ላይ ወይንም ደግሞ ስዕሉ ላይ ያለው አደለም ይሄ ሰዎች እንዲጠቀሙበት ማስተዋወቅ ነው ያስገቡ እነዚህ ሰዎችም መንገድ አለ ሄዱ ብቻ፣ ምን እንደሆነ አላውቅም። ብቻ የመንገድ ነገር ነው አይደል? የቪዛ ሞክሩት ነው የተሳካለት ይሳካል፣ ያልተሳካለት አይሳ ችግር የሆነው ምንድነው? ልጆቹ ራሳቸው ገንዘባቸውን ይዛ መጥፋት ዋሉ። ሞክራ እንኳን ወይ የሆነ ነገር አድጋ እንኳን ፌል ቢያደርግ ኦኬ። አንተ እኮ ማስታወቂያ የሰራ ነው፣ ቪዛ እኮ ሰጪ ኤምባሲ እኮ አደለም ሚኪ። ያሳስብሚሚሚ አንተ አይደለም፣ ገንዘብን የወሰድከው ማስታወቂያ ነው የሰራው ገባ። ማስታወቂያውን የማመን የመቀበልና ፕሮዳክቱን የመጠቀም ያለ መጠቀም የገዢዎች ችግር ነው እንጂ ያንተ አይደለም። ዝም ብለን ስናዳምጥ ሕግ የሌለበት ሀገር አይደለም እየኖራችሁ ያላችሁት። ዝም ብለን በሕግ ቀጥ እንዲም ከዚህ በኋላ እኔ ቅርት አድርግልኝና ስለዚህ ነገር እዚህ ጋር አታንሳምክቱአድቨርታይዝ የሰራ አድቨርታይዝ ነው የሰራው ማስታወቂያ። የተከፈለህን ገንዘብ ልትመልስ ትችላለን። በገንዘብ ልትቀጣ ትችላለህ። ወይንም ደግሞ እንዲያውም ፍሪ ልትሆን ትችላል። ትክክለኛ ህግ ካለበት በተረፈ አንድ ነገር ምንም የምትሆነው ነገር የለም። ምክንያቱም አድቨርታይዝ ነው። ገባ ቢራ እያሰከረ እኮ ቢራ የሚያስተዋውቅ ህዝብ ነው። ሲጋራ ሰዎችን እየገደን ሲጋራ የሚያስተዋወቀበት አለም ላይ ነው ያለ ነው። ለሚሞቱት ሰዎች ግን ምን የሚሰጣቸው ነገር አለ? ጉበታቸውን፣ ሳምባቸውን እየነካ አድቨርታይዝ ምንም ነገር እንትን እንዳይሉ ስንትን ይሰራበታል፣ ብላ እኔ አልገባኝ ነገር ሰዎች እዚህ ጋር ለኪ ነው። የሁማን ትራፊኪንግ ምና የምትሉት ማን ነው? ታፍነ ይወጣለ እንዴ? ከሀገር ቤት አንድ ሰው ይወጣ የለም። በዚህ ጉዳይ ደስ የሚለው ፓርት ታፍነ ይወጣ ማንም ቁጥር ያ ለመውጣት ፈልገው ይሄ ሁማን ትራፊኪንግ ይህ የገንዘብ ዝውውር የምትሉት ነው ኪ ነው በገንዘብ ዝውውር ማለት ነው፣ ወንጀለኛ ቢሆን ጠቅላላ ጠቅላላ ከሀገር ውጭ ያለች ጠቅላላ ራስሽን አስገቢሸሻ አቤ ራሳችሁን ሂዱና፣ አዎ እንደዚህ አድርጌ ያለው ብላችሁ ራሳችሁን ክሰሱ። አንፎጋገር ማንም ተገድ የወጣ ሰው የለም። ፈልጎ ከፍሎ እኮ አይደል የሚሰደደው፣ ከፍሎ እኮ አይደል የሚሰደድ። ብር ከፍሎ ወጥተዋል እንዴ ስንት አደጋ ላይ የሚወድቁት ያሉት እና ሰው ባለው ኦፖርቹኒቲ ይጠቀማል። አንዳንድ የማይሆኑ ሰዎች አድቫንቴጅ ይመቱበታል ምንም ማድረግ አይቻልም ከእንደዚህ አይነት ሰዎች ይጠብቀን እንጂ እስኪ ማን ነው በትክክለኛው መንገድ የወጣ ዮኒ የስፖርት ፌዴሬሽናችን ማለት ነው ሰላሳ ተጫዋች እያለ መቶ አስራ ስምንት ተጫዋች ወጣ ተባለ ምን የተፈጠረ ነገር አለ አግባብ ነው

ነገሩ ማድበስበስ ሆኖ ነው፣ ሁሉም ሆኖ ነው። በትክክለኛው መንገድ ይኸውልህ፣ ከዚህ ፕሮሲ ተጠቀምክ የተባለውን ነገር ይሄው ለፍርድ መመለስ ካለበት ያው ፍርድ ኢትዮጵያ ደግሞ ለፍርድ ከሰጠው ደግሞ ብር ገቢ ነው የሚሆነው ማለት ነው። የሚመለስ ካምፓኒ ያ ፕሮዳክቱን ያመረከው አምራቹ እሱ ነው እንጂ ተጠያቂው አድቨርታይዘሩ። አሁን የተጠቀሙበት ነገር የለማ ይሄ ሰው የሚያስጠይቀው አንዳንድ ነገሮችን ቼክ ሳያደርግ አምራቹ እኮ ነው። አምራቹ ባለቤቱ፣ ታክስ ከፋዩ ግብር ከፋዩ ካምፓኒው ነው በዚህ ነገር ላይ የሚጠየቀው እንጂ አድቨርታይዝ የሰራተችው ሰ አድቨርታይዝ ማ ካለን እኮ ብዙ ብዙ የተዘጉኩ የኢትዮጵያ ውስጥ ካምፓኒዎች አሉ። አድቨርታይዝ የተሰራላቸው በኢትዮጵያ ብሮድካስቲንግ የተላለፉ ታዋቂ አርቲስቶቻችን የሰሩ እስከዛሬ የሚጠየቁበት ዋይ ሚኪ ላይ የሚጮኸው እናውራ። በቅርብ ቀን ብዙ ሴቶች እኮ አሉ እንደ ተመሳሳይ ኬዝ የሰሩ ዳና የተከሰሙ ልጅ ጅዬ። ስለዚህ አድቨርታይዝ ማለት አድቨርታይዝ ማለት በእኛ በምናውቀው አለም ላይ ራሱ ስለሲጋራ፣ ስለመጠጥ፣ ስለምናምን ስንቱ ፍርድ ቤት ቀርቧል። አድቨርታይዝ ለምታደረጋላቸው የሆኑት ነገር አለ። ለተጎዱት ሳምባቸው ለተቃጠለ የተፈጠረ ነገር አለ። ክስ የለም። ይሄ ልጅ አድቨርታይዝ ነው የሰራው። ህግ ያለበት ሀገር ነው ያለ ነው። ጥሩ ጠበቃ ያዝ ፍሪ ሶሻል ሚዲያ ላይ ስለዚህ ጉዳይም እጅጅ አላወራም በቃ እዛው ይቋጥጥና በህጉ በህጉ መሰረት እንትን ይላል ለእኔም ልናገር የገባሁት ምንድነው እችን ሴትዮ እኛ ጋም ነበረች አንተ ጋ ብቻ አይደለችም እለእኛ ጋ ደርሳለች ለማለት ነው እንጂ መጣ ነው እ በጣም ቀቡ ነጥብ ነው እሱ ነጥብ ህዝቡ እንዲረዳው ይሄ በጣም ናይስ ነጥብ ነው ምን አይነት አታላይ እንደነበረች ስንት ሊጎራ እንደነበራት ህዝቡ ይህንን ከተረዳ እኔ ህዝቡን ይህንን አሳስረዳውኝ

የጣሊያንን እንትኖች እራሱ ይፈልጓታል፣ ማፊያዎች እነሱን እራሱ ታሰለጥናለች እ። እንዴት ናችሁ ሁላችሁ ሰላም የ። ሚዲያው ላይ አጋጣሚ ቅድም ሆኖ ሌባን ማሳደድ ነው እንደ እኔ አለባችሁ ብዬ ማስበው አሁን ሌላውን ለህግ መተው ነው። ብቻ ግን የወረደብህ በረዶ የእናቴ ልጅ አሳዝኖኛል። ለበጎ ነው ምል ማለት ነው፣ ለበጎ ነው። እኔም ራሴ አሁን እኮ ቅድም ጂጂ ስትናገር ስለልጅቷ ልጅቷ ከአንድ አመት ምናምን አካባቢ በፊት ቢዝነስ እንስራ ብላ የምትጽፍልኝ ነበረችና እሷ ትሆን እንደ አልኩ በራሴ ከአረብ ሀገር ነው ብላኝ ስለነበር በራሴ ዓለም ተራራ ለተራራ ነው የምሮጥ ሰው የእናቴ ልጅ ተይኝ በእናትሽ እኔ ተራራ የነውንትን ምል ምገፋ አያሟጣኝም ብዬ የመለስኳት አለችና እንዴ እሷ ትሆን እንዲህ ብዬ ደነገጥኩ። ብዙውን ሰው ኮንታክት ቀረ። ይሄንን ሁሉ ህዝብ ግን ስታሞኘው እንዴት ነው እስከዛሬ ያልተነቃባት? እኔ ግራ የገባኝ ነገር አስማት ናት፣ ምንድን ናት? ብቻ ግን ያሳዝናል። እግዚአብሔር ምስክሬ ነው። ብታዳምጫት፣ አዎ ብለን ያዳመጥናት እኔ ጋር የሚቀመጡትን ታውቂያለሽ፣ አንቺም ታውቂያለሽ። በፊት ትንቲ ቱ ላይ እኔ ቤት ስንሰባሰብ ቤዚ ትገባለች። ብዙ ጊዜ ቤዚ ስትኖር እኔ በቃ የነበረው የምትናገረው ንግግር የሆነ በቃ እዩ እና አብለን ነበር። እንዲያውም ልክ ገና ልግብት ስትል ሜላ ሜላ ሜላ ዝም ማለት እንኳን አስከብ በጣም ነው የሚወዷት። በጣም ነው የሚወዷት። አንደኛ ህይወት ታሪኳን ስትናገር ከጎዳና ተዳዳሪ ነኝ ብላ የተናገረቸው እኔ ቅድም እግዚአብሔር ምስክር የለ ድንግጥን ያልኩት ሳ ክውን እኔ እንደዚህ ደግጫ ነገ ክውን ያልኩት እሷ ናት። እንዲ እንዳልሳሳት እኔ እኔ እንዳልሳሳት እኔ ኮ ብዬ አላቅም ዝም ብዬ ነው የምናገረው። እንዳልሳሳት ነው ያልኩት። መሆኗ ሳረጋገጥ ግን በቃ አስጠላኝ። እንኳን ሚኪ ሚኪ ሚኪ እኮ በቃ ይ ሚኪ ብት የምትጠሪት እንደ ትንሽ ወንድምሽ ነው። እኛ ላፍዝዛናለች ስንሽ እኛ በቃ ሌሷ መሆኗ ስሰማ በቃ እሳት ናት፣ በጣም እሳት ናት። ግን ያሳዝናል። እኔ እንደዚህ አይነት ምንላት እንደዚህ አይነት